አሰላሙ አሌይኩም ወራህመቱላ ወበረካቱ ውድና የተከበራቸው አድማጭ ተመልካቾች በመላው ዓለም ላይ ለምትገኙ ውድ የአማራጮች እና ውድ ኤርትራውያኖች እንዲሁም በውስጥ ሀገር ለምትገኙ ሰላማችሁ ብዙ ትረፉ ይበል እንደ ሰማይ ከዋክብት እንደምድር አሸዋ ሀገራችንን ሰላሟን ብዝት ያርግልን ሀገራችንን ሰላሙ ተመልሶ የአማራ ሊ ድሉን አጊቶ የምናይበትን ቀን በቅርቡ ፈጣሪ ያደርግልን ማለት ነው እንግዲህ በአዲስ ቪዲዮ ከቻሳብያለው የዜዶን ቻናል ሸር ሸር አደርጉት ብዙ ጥያቄ እየጠየቃችሁ ነበር ዜድዬ በቻናልች በዛኛው ላይ ግቢ ለምንድን ነው ምናምን እያላችሁ ነው። እሱን ትላልና ታልፍታላችሁ። ሼር አድርጉ ማለት ነው። ያው እንሻላ፣ ሁሉም ነገር ለመልካም ነው። ዝምታን መርጬ ነው እኔ ለሁሉም ነገር ዝምታን መርጫለሁ ማለት ነው። በአጠቃላዩ የእኛ ሰው መልካም ነገር ሲቀረብ የማይወድ ማህበረሰብ ነው ማለት ነው እና ከዚህ እኔ ዝምታ መርጫ ያልፍ ያለውን ጥያቄያቸው ማለት ነው። ሲቀጥል እህታችን ቲጂ ዛሬም እንግዲህ በሷ ቪዲዮ መጥቻለሁኝ። በጣም ዝናብ አለ። ይሄው እየሄድኩ ነው። ዝናብ አለ በጣም በቃ ላፌር ብሎኝ ተው። ዝናብ አለ ዛሬ እኛ ጋር ማለት ነው። እንግዲህ እህታችን ቲጂ ቤተሰቦቿ በጣም እያለቀሱ እባካችሁ እርዱን እሬሳዋ እንኳን አገሬት ውሃ እያሉ ነው የጌታችን ቲጂን ጉዳይ እኔ እንግዲህ በቲክቶክ መንደር እየተነሳ አይደለም፣ ለሌላ ጉዳይ ነው። እነሱም ሌላ ሀጅ አላቸው፣ ለዛች ለልጅ ነው እየተዋጣ ያለው። የጌታችንን ቲጂን ነገር ማንም ሰው በሚዲያው እያነጋገረው አይደለም። እባካችሁ ለምታውቋቸው እህት ወንድሞቻችን ደጋግ መልካም የአማራ ልጆች፣ መልካም የኤርትራ ልጆች አሉና ለደጋግ ሰዎች ይሄንን ቪዲዮ ሸር አድርጉልኝ ፕሊዝ፣ ሁላችሁም ማለት ነው። በጣም ያሳዝናል በጣም ያማል። ስደት ላይ ሆኖ ሞት እናት አባት ትመጣለች ብለው በራፍ በራፍ ሲጠብቁ እንግዲህ ዛሬ ይህታችን ህይወቷ እንግዲህ አልፏል ማለት ነው። እኔ እውነት የትይ ሞትን በቃ ማመን እስከሚያቅተኝ ድረስ እኔ አላመንኳትም። ትይ ማለት በጣም ስነስርአት ያላት ትይ ማለት እውነት እንደ ማንኛውም ዩቱበር እንግዲህ ስንደማመር ብዙ ነገሮች ብቻ እኔ ፈጣሪ ብቻ ነብሷን ማር ነው የምለው መቼም ለሞተ ሰው የሞተ ሰው ተመልሷ ይመጣም። ዶዋ ጸሎት እናደርግላት። በጣም ታሳዝናለች እና ለምትወዳት ሀገሯ እንድትበቃ እንግዲህ ትጂዬ የምትገኘው ደማም ነው። ደማም ማለት እንግዲህ ለኤሪያር ከተማ ወይም ለሶስት መቶ አምስት መቶ ምናምን ኪሎ ሜትር ነው የምትገኘው። እባካቸው ትጂን ከዛ ቦታ ላይ ተነስታ ወደ ሀገሯ እንግዲህ አይስክሬኗ እንዲሄድ ማድረግ አለብን፣ ሁላችንም ተባብረን ማለት ነው። እባካችሁ እንተባበር። ቤተሰቦቿ እያለቀሱ ነው። ሬሳችንን እንኳን ላኩልን፣ ልጆቼ፣ እናንተም የሰው ሀገር ይበቃል፣ ይበቃችኋል፣ ወደ ሀገራችሁ ተመለሱ። የሰው ሀገር እንደሆን የሰው ነው። እውነት ለፍታችሁ ለፍታችሁ ከቤተሰብ ጋር ሳትገናኙ እን እንዲሁ መቅረት ብቻ ነው። ከኛ ከእህታችን ከትይዬ ተማሩ እያሉ እንግዲህ ቤተሰብ ልብ በሚነካ ሁኔታ እያለቀሱ ይገኛሉ። እባካችሁ እባካችሁ፣ ስደት እናቃለን። ሞልቶ የሞላም ዛሬ ይህንን አደረግነው ነገ ሲባል ብቻ እንትን ይባላል እንጂ መቼም ሞልቶ አያቅም። እና እባካችሁ እህታችንን ትይን ሁላችንም አስር አምስት ረርተን አካውንት አለ እዚህ ጋር አስቀምጥላችኋለሁኝ። በዚህ በአካውንቱ ማስገባት ትችላላችሁ ማለት ነው። ወገን ለወገን ደራሽ ነው ሲባል እሰማለሁ፣ ግን እስኪ ድረሱላት ለእህታችን። እናቃለን ብዙ ወጪ ብዙውን በቃ ነገር ሁላችንም በየእንትናችን አለን፣ ግን ቢሆንም የዚች እህታችን ቲጂ ነገር ግን በጣም ከምላችሁ በላይ በጣም ያሳዝናል። እንዲሁ የራሳችንን ችግር ተወት አድርገን ያለንን ብንረባረብ መልካም ይመስለኛል። በቲክቶክም ላይ በዚሁም በሶሻል ሚዲያ ፌስቡክም ላይ እባካችሁ ፖስትቱላቸው፣ ተባበሯቸው። ቤተሰብ ሀገር ያለ ቤተሰብ ምንም አያውቅም። እውነት አሁን ራሱ እኔ ልጄ አልሞተችም በቃ እየተጠባበቅኳት ነው የምትመጣ እየመሰለኝ እያሉ እናት በቃ ሆዲ በላ በቃ ልብ እኔ እንጃ እኔ ምን እንደምላችሁ አላውቅም። በጣም ያሳዝናል በጣም ያማል። እና ውድ አድማይ ተመልካቾቼ በጣም ያሳዝናል በጣም ያማል። እንግዲህ እህታችንን ፈጣሪ ነፍሷን ይማር። ሁላችንም እንረባረብ፣ ሸር እናድርገው። ለማ እንደሚደርስ ይሄ ቪዲዮ አናቅምና፣ በጣም ያሳዝናል በጣም ያማል። በቃ ሰው ሀገር ላይ ያልፍልኛል ተብሎ ብዙ ጣውረዶች ሽንት ቤት ታጥቦ፣ አረ፣ ስንቱ የህፃናቱ ግልምጫ፣ እንቅልፍ ታቶ እንደተፈለገ እንቅልፍ የማይተኛበት ሀገር። እናት አባቴ ናፈቁኝ፣ አገሬ ናፈቀኝ፣ አረ፣ ብዙ ነገር ቤተሰብ ናፈቀኝ፣ አረ፣ ወንዙ አራዊቱ ናፈቀኝ። አረ ስንቱ ስንቱ በዓል ሲመጣ የእናት ቤት ትዝ ይላል። በዓል ሲመጣ አረ ስንቱ ስንቱ መከፋት አለ። ያሳዝናል። ብቻ ይሄንን ያህል ዓመት በሰው ሀገር፣ በስደት ላይ እህታችን ከፍቷት ደልቷት ነው ወይስ እንዴት ነው? ብቻ ብዙ ነገሮች አሉና የሚየንጓዳ በቅርቡ እቀላቀላለሁኝ ስትል የነበረችው እህታችን ቲጂታዳ ዛሬ መሞቷ ተሰምቷል። እናት አባት የልጃችን የልጃችን ሞት እውነት አልመሰለንም። እስኪ እሬሳዋን እንስማው፣ እሬሳዋን ካልሰማን እኛ አላመንም እያሉ ይገኛሉ። እንግዲህ ቤተሰብ አላመንም እውነታቸውን ነው። እንዴት ያሳምናል? ትናንት ስታወራቸው ዛሬ ዱብዳ ሲፈጠርባቸው ያሳዝናል። ምን ሆነ ይሆን? ምን ስገጥሟት ይሆን? እንዴት ሲሆን ጊዜው መቼም መቼም፣ በአሁን ሰዓት ታሞ መሞት የለ በመርፌ በመድሃኒት በተለያዩ ነገሮች የሰው ህይወት እየጠፋ ያለው እውነቴን ነው የምላችሁ። በጣም ያሳዝናል። እስኪ ራሳችንን እንጠብቅ። እስኪ እውነቴን የምላቸው ከታመምን እንታከም። እስኪ ራሳችንን እንየው። አንድ ሊስ ሳንወልድ ትዳር እንደ ሰው ሳያምረን በሰው ሀገር ድፍት ድፍት እንዳልን እንቀራለን። ግን እኮ ከቲጂ አሁን ብዙ አይነት ትምህርቶችን መውሰድ እንችላለን። ግን እኛ ግን እኛ ግን እኛ በጭራሽ በጭራሽ ግን እኛ ይሄንን ነገር አይምሯችን ውስጥ አናስገባውም። ሁሌ አዲስ ነው የሚመስለን። ሁሉ ነገራችን በቃ ሁሌ አዲስ፣ ሁሌ ሁሉም ነገር አዲስ፣ ለእኛ አዲስ ነገር ያለን የሚመስለን። ሀገራችን ለመግባት እኮ በቃ ያለን ትንቅንቅ፣ የኑሮ ውድነቱ እንላለን። ሀገር ገብቼ ምን ሰርቼ፣ እውነት ነው ሀገር ምን አለ? ሀገር የለ፣ ሀገር ጠፍቷል። ምን ሀገር አለ? ያቺ አረንጓዴ ማ ሀገራችን ኢትዮጵያ ዛሬ በደም በደም በደም ተቦካክታ ነው ያለችው። እና እንዴት ሀገር አለን ነገሩን ብለን እንገባለን። ፈጣሪ ብቻ ለሁሉም ነገር ጊዜ ያለው ጊዜ ለኩልኩም ይላል፣ ጊዜ ያለው። እስኪ በተቻለን አቅም ራሳችንን ጠብቅ፣ ራሳችንን እንሁን። እውነቴን ነው የምላችሁ። በጣም እንጃ እኔ ከምላችሁ በላይ አይ ሰው መሆን ዛሬ አውርተን ነገ ለምንጠፋው አብሶ በሚዲያው ላይ ብዙ ነገሮች ነው ያለው። ያንዱን ቻናል ለማዘጋት ብዙ ሴራዎችን ለመስራት ስንት እንቅልፍ አታችሁ የምታድሉ ሰዎች አላችሁ። በጣም ይገርመኛል። ችጅም ትናንት እንደዛ እንቅልፏን አታ ስትደማመረው ቻናሏ አጥታዋለች። እውነቴን ነው የምላችሁ እንደዛ እንደዛ ህይወትን ከህይወት ምንም የሚበልጥ ነገር የለም። ግን ትዬ እንደኛ ትናንትና ላይ በላይ ቁጭ ብላ ሶስት ሰዓት አራት ሰዓት እንደዛ በቃ ብዙ ግርቦች ተከፍቶ እንደዛ ስትደማመር ያልፍልኛል ብላ ዛሬ ግን ለዚች መብቃቷ ለሁላችንም አዘን ነው። ያሳዝናል፣ ያማል። እውነት ፈጣሪ ነብሷን ይማር በሉልን እህታችንን ትዬ ለቤተሰቧ ሁሉ፣ ለጓደኞቿ ሁሉ መጽናናትን እመኛለሁ። በቻናሌ ስም እባካችሁ ትግዬን አስር አምስት እርዷት እላለሁ። አካውንቷን እዚህ ጋር ይኸው፣ እንደምታወት ነው ማለት ነው። እባካችሁ ድረሱላት ማለት ነው። ያሳዝናል። እውነቴ ነው የምላችሁ። ብዙዎቻችሁ ስራ ፈታችሁ ልትቀመጡ ትችላላችሁ። በአሁኑ ሰዓት ላይ ሳውዲ አረቢያ ላይ ስራ ጠፍቷል። ግን ለእህታችን ደጋግ መልካም ሰዎች አሉ፣ በቴሌግራም የምታገኟቸው፣ በዋትስአፕ የምታገኟቸው፣ በተለያየ ፔጆች ላይ የምታገኟቸው ምርጥ ሚዲያ ያፈራችሁ ጓደኞቻችሁን ይቺን እንዴት አደጓት። ቤተሰቦቿ በጣም ያሳዝናሉ ማለት ነው። ይሄንን ይመስላል አላብዛባችሁ ማለት ነው። በሌላ ቪዲዮ ውስጥ ከምንገናኝ ሰላም ሁሉ ተመኘሁላችሁ። ሀገራችንን ሰላም ያደርግልን። ቴትዬ ፈጣሪ ነፍስሽን ይማረው። አንቺ መልካም እህታችን አንቺ ክፉ የማይወጣሽ እህታችን፣ ፈጣሪ ነፍስሽን ይማርልን። ፈጣሪ ለሀገርሽ አፈር የምትበቂ ያደርግሽ። ሳውዲ አረቢያ ላይ በነገራችን ላይ ሕጉ በጣም ከባድ ነው። ያው እንግዲህ ብር ብር ያለው ይገባል ብር የሌለው ደግሞ ፍሬዘር ውስጥ አይቀበርም ደርቆ ነው የሚቀመጠው። ምክንያቱም ያቀባሪው እስከመጣ እስከ ድረስ ማለት ነው። እና ደማም ደግሞ በጣም ቅርብ ነው። ይቺ ልጅ ከኛ የሚጠበቅብን ብቻ ሳንቲም ማዋጣት ነው። እናዋጣላት እላለው ከራሴ ጀምሮ በቻናሌ ስም እባካችሁ እባካችሁ፣ እባካችሁ፣ ሳውዲ አረቢያ ህጉ በጣም ጠባቅ ነው። እንደፈለጋችሁ እንትና ሞቷል ብላችሁ ቦታ የላችሁም። ግዴታ ቦታ ይገዛል። የተወለደችበት ዓመተ ምሕረት የልደት ካርድ ያስፈልጋል። እሱን ኤምባሲ ሄዶ ተጨርሶ ሰው ቢኖራስ እንግዲህ ቲጂን ሰው ያላት አይመስለኝም። ሰው ያለው ሰው ግን ኤምባሲ ምናምን እዚህ የሞቱ ዘመዶች አሉኝ። ግን እዚህ እኔ ዘመዶችን ሲሞቱ ያው ፓስፖርት፣ የመኖሪያ ፍቃድ ምናምን ስላላቸው የኢትዮጵያ የልደት ካርዳቸው ምናምን ተልኮ በኤምባሲ ምናምን ነው እንግዲህ የተቀበሩት ማለት ነው። እዚህ ሀገር ቦታ ተገዝቶ ምናምን ምናምንና በጣም ብዙ ነው ፕሮሰሱ እና በአሁን ሰዓት ደግሞ ጊዜው እንደምታውቁት አስቸጋሪ ስለሆነ ይሄንን ሁሉም ነፍሴ ነፍሴ አውጪ ስለሆነ ማንም ይሄንን ነገር ተሯሩጦ የራስ የሆነ ቤተሰብ ከሌላት ማንም ይሄን ሊያደርግ አይችልም ማለት ነው። በሳውዲ አረቢያ ህግ ማለት ነው ይቃማ ያለው የመኖሪያ ፈቃድ ያለው ነው ሲጀመር ለዚች ለልጅ መስራት የሚችለው ማለት ነው። የእኔም እንግዲህ አንዳንድ ፓስፖርታችን ይቃማችን ማለት ያልታደሳለ እሰሱ ስለሆነ በጣም ከባድ ነው። እስኪ ለማንኛውም እንግዲህ በቻልነው አቅም እኔ በራሴ በቻልኩት አቅም ረዳለሁኝ። እናንተም እንግዲህ የቻላችሁትን እኔ ለዚች ለልጅ ሙሉ ወጪዋን ብሸፉንላት በጣም ደስ ይለኛል። ግን የማይቻል ነው። በጣም ብዙ ብር ነው ማለት ነው። ለትጂ የሚያስፈልገው ብዙ ብር ነው። ቀላል ብር አይደለም በነገራችን ላይ እና ዋካችሁ እዚች እህታችን ትጂ ላይ የሁላችንም አሻራ እንጣልበት እላለሁኝ። እንዳንድ እንግዲህ እንደ ሀገራችን ባህል፣ እንደ ሀገራችን ወግ ለእህታችን ሁላችንም መረባረብ አለብን። ትና ዛሬ የያዝነው ብር ነገ ምን እንደምንሆን እኛም አናውቀውም እና እነርዳታችንን ነው የምለው። ህግ አለ እዚህ ሀገር ላይ ዝም ብሎ እንዴት እዜድግ የመቀበር አችልም ወይ ለምንድን ነው ኢትዮጵያ ሬሳዋ የሚገባው ምናምን። ያላችሁ ብዙ ልጆች አላችሁ። ሬሳዋ አገር መግባት አይችልም የማይችልበትም ምክንያት የመኖሪያ ፈቃድ ራሱ ቢኖራትም ብር ያስፈልጋል። ብር ነው እዚህ ሀገር ዝም ብላችሁ የአየር ምናምን ብዙ ነገር ፕሮሰሶች አሉ። ያ ሳይጨረስ ዝም ብሎ ቲጃ አትላክም ማለት ነው። አሁን ያለችው እሷ እንግዲህ ፍሬዘር ውስጥ ትገኛለች ማለት ነው። እንግዲህ ከዛ አስወጥተን ነፍሷ እንግዲህ በሀገሯ መሬት እንድትቀበር ብናደርጋት መልካም ይመስለኛል ማለት ነው። አሟሟቴን አሳምርልኝ ነው የምለው ለሁላችንም ማለት ነው። ለእናት ሀገራችን ሁላችን በሰላም ያብቃላል። ውድ ተመልካቾቼ፣ ሰላም ሁሉን፣ በሌላ ቪዲዮ ውስጥ ከምንገናኝ መልካም ሁሉ ተመኝ፣ ሁላችሁ ባይ ባይ።